ላለፉት 30 ዓመታት ለህብረተሰብ ለውጥ የተጋው የአማራ ሚዲያ ኮርፖሬሽን ከግለሰቦች እስከ ክልሉ የሚገኙ ወግ ባህል ሴቶችን በማስተዋወቅ ደረጃ የራሱን የሆነ አስተዋጽኦ እየተወጣ ዛሬም ቀጥሏል። አሚኮ 30ኛ ዓመቱን እያከበረ ይገኛል። በዛሬው ልዩ የሰላሳኛ ዓመት ዝግጅታችን በተለያዩ የክልላችን አካባቢዎች በአሚኮ የዘገባ ስራዎች ወደ አድማሽ ተመልካቾች ደርሰው ፕሮግራሞቻቸውን አይተው የወደዷቸው ግለሰቦች፣ ባለሀብቶች በርብርብ የተለያዩ የግለሰቦችን ህይወት ቀይረዋል። በተለይ ደግሞ በክልሉ የሚገኙ የተለያዩ ባህል፣ ሃይማኖታዊ፣ ባህላዊና ባህላዊ በዓላት ደግሞ በስፋት እንዲተዋወቁ አሚኮ በስራዎቹ በስፋት አስተዋውቋል። በከተማችን ባህር ዳር የሚገኙ ባለ ታሪኮቻችን ደግሞ የአሚኮ ስራዎች የእኛን ህይወት ቀይረዋል፣ እውነትም ለህብረተሰብ ለውጥ መትጋት እንደዚህ ነው ይሉናል። አብረን እንከታተል። በቃጣኝ ጊዜ ነው የደረሰ ሊመስሪያ ቤት እኔ በከፋኝ ጊዜ ነው የደረሰ እንኳን ይሄን ሌላ አሁን እኔ ይሄ ቤት ተለውጦልኝ እናንተ ናቸው ለጎጣችሁልኝ። እኔ አሁን መስሪያ ቤት አዲስ አበባ ለደውያለሁ እየከፈታችሁ እኔ ሰብታችሁልኛል። ከራስ የሆነች ይሄንን የመሰለ አቶ ካሳሁን የሚባል እኔ መልኩንም አላውቀውም እናንተ ልጁ በተነፈሰው አይቶ ነው የሰራው። አዎ በእናንተ ፕሮግራም እና እሱ ያንን ሼይ የዝጭንሰት ቤትም ማሰራ እኔ አላውቀውም። አዲስ አበባ ነው የሚኖረው። እንደውም ክፈቱናው ዛሬ ያሚኮን በየ ቀኑ ብጠይቁኝ ለእናንተ እናንተ ከውሻ መሰብ ላይ ከራብ ላይ ልጆች አሳድጋለሁ፣ ድሃ እረዳለሁ። ማንም ቀበሌው እንኳን አይዞሽ አላለኝን እናንተ ናቸው

እናንተ መስራት ደግሞ እንደገና ያደግል እናንተም እንትም በሉ በከፋይ ሰዓት ነው ያደረሰ እናን ያግኘት ይሰራል አላወ ተማሪም ነበርኩኝ። ሰው ቤትም ተቀጥሬ ነበር የምሰራው። እንደገና ደግሞ የሙዚቃ ምን ስራ አለ። እሱንም ብቻ በጣም ሰዓቶች ተጣበው ነበረ። በችግር ውስጥ እየነበረ የምሰራው እና እና በጣም ተቸግሬ ነበር የምሰራው። እንዳልኩ ተቀጥሬ ነበር የምሰራው ነገር ግን አሚኮ እንግዲህ ወደ እኔ ህይወት ከመጣ በኋላ ደግሞ አሪፍ ፕሮግራም ተሰርቶልኝ በአሚኮ ብዙ ሰዎች ጋር መድረስ ችሎ ነበር። ያ ፕሮግራም በአጋጣሚ ሰላአንተ ነበር ፕሮግራሙን የሰራው እጅግ በጣም የሚያምርና ቆንጆ የሆነ ፕሮግራም ነበረ። የበዛ ፕሮግራም ብዙ ሰዎች ጋር ደርሶ ደግሞ በዛ ፕሮግራም ደግሞ በጣም ቤተሰብ የሆኑ ሰዎችን አግኝቼበታለሁ። እና ደግሞ ፈጣሪ ከዛ ሁሉ ጭንቅ ውስጥ ወጥቼ አሁን የተመቻቸ ኑሮ እንድኖር የራሴን የሆነ ነገር እንድሰራ አሚኮ አግዞኛል ማለት ነውና፣ አሚኮ በጣም እጅግ የማይተካ ሚና ነው በእኔ ህይወት ውስጥ ያደረገልኝ። እጅግ አድርጌ ማመስገን እፈልጋለሁ። የውለታቸው መክፈል ባልችልም፣ ግን አሚኮ ይሄ ነው የማይባል በጣም የማይተካ ሚና ነው የሚጫወተው እና እጅግ አድርጌ በጣም የማመሰግነው አሚኮ እና እንደዚሁ ካርጋችሁ ሰርታችሁ ሁኛል። አመሰግናለሁ። እድሜና ጤና ይስጥልኝ። እድሜና ጤናችሁን ነው የምፈልገው ሌሊት ስትሰራ ታድዳለህ። ቀን ላይ ምናምን ነገር በጣም እንቅልፍ ያስቸግራል። ክላፍ ለመማር ምናምንና በጣም አስቸጋሪ ሁኔታ ውስጥ ነበር የነበርኩት። እና የፕሮግራም ከተሰራልኝ በኋላ ደግሞ የራሴ የሆነ ስራ እንዲጀምርና ሰዓቶችን ምኖችን በራሴ ማኔጅ ማድረግ እችላለሁ። በፊት ተቀጥሬ ስሰራ ሰራተኛ የሆነ ስሰራ አለቃህ በሚያዝህ እሱ በሚሆነው ስለሆነ የሚሆነው ሰዓቶችን ማኔጅ ማድረግ አልችልም። ሰዓቶችን አብቀቅተ ለመጠቀም ትንሽ ትቸገራለህና የራስህ ሲሆን ደግሞ በራስህ በራስህ ኃላፊነት ስለሆነ እያንዳንዱ ነገር የምትሰራው እና ይሄን አድርጌ በራሴ ሰዓቶችን ማኔጅ አድርጌ መስራት እንዲችል በጣም ነው ያገዘኝ። አሚኮና ሚዲያ ማለት በቃ ይሄ ነው የሚባል ሚና አይደለም ያለው፣ በጣም ትልቅ የሆነ ሚና ነው ያለው። እኔ አላውቅም ምን ብዬ እንደምገልጸው፣ ለመግለጽ ስለሚያቅተኝ ነው እንጂ የነበርኩበትን ህይወትና አሁን ያለሁትን ህልምም ይመስለኛል አንዳንዴ። በቃ ኧረ ንቃ ምናምን ነገር እላለሁ እራሴ በጣም ህልም እየመሰለኝ ማለት ማለት ከዛ ተቀጥረ እንደዛት እየሰራህ ለሊት እንቅልፋት እየሰራ አሁን ደግሞ የራስ የሆነ ስራ ኑሮኝ እንግዲህ የስራ እድልም ትፈጥራለህ። ሌሎች እዚህ ጋር ሻጫለኝ ውስጥ ላይ ዳቦ እንደዚህ የሚያመላልሱ ልጆች አሉ። ምናምን ነገር ና ለእነሱ ለእነሱ ሁሉ የስራ እድል መፍጠር ችዬ ራሴን ስመለከት ህልም ሁሉ ይመስለኛል። ማለት ገና ወጣት እንደምትኝ በዚህ እድሜም እንደዚህ ምናምን ስራ መስራት ትንሽ ለራሴም ትንሽ ይከብዳል። ና ኃላፊነት ትልቅ ኃላፊነት ነው ይሄ ኃላፊነት ና በጣም ቤተሰብ የሆኑ ሰዎች ይህን የሚያገኘውበት በሚዲያ ነው ያገኘዋቸው። ሰዎችም እንደዚህ ይህን የመሰለ ቤት ምናምን ነገር የራስህ የሆነ ስራ ቦታ እንትም እንደዚህ ያደረጉኝ ሰዎች በሚዲያ ነው ያገኘዋቸው። ስለዚህ ሚዲያ በጣም ይህ ነውና የማይባል ሚና ነው ያለውና እኛ ሚኮን እጅግ አድርጌ አመሰግናለሁ። በአጋጣሚ የእኔ ፕሮግራም የተሰራው በአንተ የቶና ፕሮግራም ላይ ነው እና ሚኮ ሰላሳኛ ዓመቱን ሲያከብር እንደዚህ የኔ ህይወትን ለውጧለኝ በዚህ በ30 አመት ሂደት ውስጥ አንዱ ምኔ የአሚኮ አካል ነበርኩኝ ማለት ነው እና ቀጣይ ደግሞ እንደዚህ 31ኛ አመቱን ሲያከብር ደግሞ ሌሎች እንደ እኔ ችግር ያለባቸው ልጆችን በየቤታቸው እና ብዙ ብዙ አሉ። በአጋጣሚ ብዙ ችግር ያለባቸው ልጆችና እንደ እኔ አይነት ልጆችን ከዛ ሁሉ ነገር አውጥቶ ልክ እንደ እኔ አዲስ የስራ ዕድል እንዲፈጠርላቸው እና የሚዲያ ሽፋን እንዲያገኙ እመኛለውኝ። እንኳን አደረሳቸው። ሰላሳ ዓመቱን አክብሯል። አሁንም ከዚህ በላይ ያክብርልኝ፣ ከዚህ በላይ ይኑርልኝ። እንጀራ የቆረጥኩ በአሚኮ ነው፣ በማንም አደለ። ማንም አጭበርባሪ ቤት ቢገባ እረፉ ነው ያሉኝ። አሁን እናንተ ግና ስትደውሉ እሺ ያልኩኝ እኔ። ልጁ ቤቴን ሰርቶልኛል፣ አስተላልፎልኛል። አሚኮ ቤቴን ሰርቶ እንዲህ ያለ ቤት ያሰራ እራሱን አሚኮ፣ አሁንም እሺ ዓመት ኑሩልኝ። አገልጋዮችም ሰራተኞችም እናንተ አበባ ልበሱልኝ። እናቴ እኔ እንዲያው እሱ እንጀራ ቆርሼ በልቻለሁ። ልጆችን አስተምር ያለው በጠዳ ቤት ያኖረኝ እሱ። አቶ ካሳሁንንም ክፉ አይንካብኝ፣ እስከ ልጆቹ እስከ ቤተሰቡ። እኔ አላውቀውም፣ የሰራልኝ እሱ ነው። እኔ መልኩን አላውቀውም እና ይሄ ደግሞ በላቸው ወንድሙ አሁኑ ቀጥ ብሎ ቁሞ ሰብትልኛል። እስከ ስራ አስካጆች ክፉ አይንካብኝ፣ እናንተንም ክፉ አይንካብኝ። አሚኮ የዘላለም ይኖር መድኃኒዓለም እሱ ይጠብቅልኛ አባትዬ ተዋርዶ ማሳደግ ተርቦ ማሳደግ ዛሬ የጠውሩኝ ኩፍጀብል ብድግ አድርገው አንስተው ያስታመሙኛል። ይገርማል። እና ለእናንተ ነው አደራው። ለሰራልኝ ሙኮ ነው አሚኮ። እናመሰግናለን፣ ደስተኛ ነን። እናታችንን ለዘላለም ያኖረለን በርካታ የቱሪዝም መዳረሻ ያሉት የተፈጥሮ ጸጋዎች እንዲሁም ደግሞ ሃይማኖታዊ ሕዝባዊና ባህላዊ በዓላት በስፋት የሚከበሩበትና የተለያዩ ማህበረሰቦች ወግ፣ ባህል፣ እሴት ያሉት የአማራ ክልል የቱሪዝም ጸጋዎች እንዲተዋወቅ ባለፉት 30 ዓመታት አሚኮ የራሱን የሆነ አስተዋጽኦ ተበርክቷል። በተለይ ደግሞ የአገው ፈረሰኞች በዓልን፣ ጥምቀትን በጎንደር ጥምቀትን በኢራምቡቲ እንዲሁም ደግሞ የተለያዩ በዓላትን በማስተዋወቅ በስፋት ሰርቷል።

ግሻ አባይ አቡነ ዘራ አብሮክ ቤተክርስቲያን፣ ወይም ደግሞ የበዓል አከባበር እንደ አማራ ክልል ሳይሆን እንደ ኢትዮጵያ የሚከበር በዓል ሆኗል። አሁን በመንግስት ደረጃ እንደነ ጥምቀት እንደነ መስቀል አመታዊ በዓል ተብሎ በመንግስትም ተጠንቶ የኢትዮጵያ ዋና መነሻ አባይ ማለት ግዮን እንለዋለን። ግዮን ማለት የመጀመሪያ ከገነት አራቱ አፍላጋት አሉ። ከአራቱ አፍላጋት አንዱ ገዮን ይባላል። አባይ እየተከበረ መጥቷል ማለት ነው። ይበልጥ ደግሞ ባለንበት ዘመን ደግሞ አሁን ባለንበት፣ እንዲያውም በዓለም ታውቆ እንደ ህዝባዊ በዓላት እንደ ጥምቀት እንደ መስቀል ሊከበር ይችሏል ማለት ነው እና ይሄ የተደረገበት ምክንያት በጻድቁ በአቡነ ዘራብሩክ ቃል ኪዳን፣ በአቡነ ዘራብሩክ ከክርስቶስ በተቀበሉት በረከት ህዝቡ እየተፈወሰ ዛሬም ፈውሱ ያላለቀ ያቺ ጉይት ሚካኤል ብቻ ሳይሆን ዳነች፣ የዓለም ሰው ሁሉ በእሷ አማካኝነት ዛሬ የሚድንበት እንደገና አማራ ክልልም ማለትም እንደ ሜራው ጎጃ ሚዲያም እየተዘገበ የአቡነ ዘር አብሮክ በዓል ይከበራል ማለት ነው እና ይህን በተመለከተ አሁን የአቡነ ዘር አብሮክ በዓል ከጥር 11 ጀምሮ እስከ 13 ቀን ለሶስት ቀን በግሻ አባይ በተባለው ጸበል የተጠመቀ በስምህ አድንልሃለሁ ብሎ ቃል ገብቶለት ነበር። ና በየጥምቀት ለት ነው የሚጀመር ጥምቀቱ 11 ማለት ነው 11፣ 12፣ 13 ሶስት ቀን ይጠመቃል። ሰው በዚህ ምክንያት ያከብራል ማለት ነው እና አሁንም ቢሆን ያው ይህ ክፉ ዘመን መጥቶ ለትንሽ ለአንድ አመት ያህል ቢቋረጥ እንጂ ባሉ አሁንም ቢሆን በህብረተሰቡ ትውፊቱን አለቀቀውም እየሄደ በጥር 11 ቀን ለ3 ቀን እየተጠመቀ ባአሉን እያከበረ ይመጣል ማለት ነው እና በዓሉ በዓለም የታወቀ ሁኗል። ይህንን ያሳወቀው ደግሞ አሚኮ ሚዲያ ኮርፖሬሽን ያሳወቀ ማለት ይቻላል። እና ይህን ውጤት እየሰራ በመሆኑ የህብረተሰቡ ጠቃሚ ሆኖ ና ወደፊትም ለቤተ ክርስቲያን አጋር ነው ማለት ነው። የተቋም ማለት ነው እንግዲህ አሚኮ እንደ እኛ ተቋም እንደ ሴክተር ባህል ቱሪዝም ከመሆኑም ጋር ተያይዞ አጠቃላይ ባህላዊ እሴቶቻችን ምንድን ናቸው ባህላዊ አኗኗራችን ምንድን ናቸው? አልባሳቶቻችን፣ አመጋገቧችን ዘይባችን ምንድን ናቸው የሚለውን በመቅረጽ ሰፊ ስራ በመስራት አለም አቀፋዊ እውቅና እንዲኖረው ገጽታል። እንግዲህ አሚኮ በእኛ ተቋም ማህበራዊም ኢኮኖሚያዊም ፖለቲካዊም ፋይዳው ሰፊ ነው ብለን ነው የምንወስደው። ከኢኮኖሚያዊ ጠቀሜታው ስንወስድ የሚገለጹ ከገና በዓል ጋር ተያይዞ አጠቃላይ ከቅርሶቻችን ጋር ተያይዞ በሚሰሩ ስራዎች ገጽታችን በማስተዋወቅ ረገድ የውጭ ቱሪስቶች ወደ አካባቢያችን በመምጣት ሰፊ የሆነ የኢኮኖሚ ግብዓትን የሚያስገኝ ነው። ማህበራዊ ትስስርን በተመለከተ ደግሞ ኢትዮጵያ ምንድን ናት? ኢትዮጵያን ሄደን እንጎብኛለን። ኢትዮጵያ ምንድናት? ኢትዮጵያ ውስጥ ምን አዲስ ነገር አለ? ምን ጥሩ ነገር አለ? ምን የምንወስደው ወስደው ነገር አለ? የሚሉን በመማር ወደ ኢትዮጵያ የሚመጡ ማህበራዊ ግንኙነቶችን በሰፊ ይሰራል። ፖለቲካዊ ፋይዳውን ቢሆን ገጽታን ከማስተዋወቅ ገጽታን ከመሸጥ ረገድ ሚዲያ በዚህ ሰላሳ አመት ሰፊ ስራ እየሰራልን ከመሆኑ ጋር ተያይዞ ሰፊ ክብርና ውዳሴ አለን። መጀመሪያ ሰላሳኛ አመት ላይ መድረሳችሁን ስለሰማው በጣም ደስ ብሎኛል። እንኳን አደረሳችሁ ለማለት እፈልጋለሁ። ባለፉት አመታት ሚዲያው ያደረጋቸው አስተዋጽኦዎች በጣም በርካቶች ናቸው። እንዲያው ለመጥቀስ ያህል የባህል ቱሪዝም ጉዳዮች እንዲለሙ በማድረግ ረገድ ሚዲያ ዋናው ኪ አክተር ነው፣ ወሳኙ አንዱ ነው ማለት ነው። ስለዚህ ይህን ተልእኮውን በተረዳ መንገድ ተረድቶ ያንንም በመወጣት ሰፊ ድርሻዎችን ተወጥቷል፣ ሰፊ ስራዎችን ሰርቷል ብዬ አምናለሁ። የላሊበላ በዓል እንግዲህ ላሊበላ የሚታወቅ በዩኒስኮም የተመዘገበ የገና በዓል ሰፊ ክብረ በዓል ነው። የላሊበላ ሳይሆን የዓለም የላሊበላ ክብረ በዓል የዓለም ክብረ በዓል ነው። ይህን በማስተዋወቅ ረገድና የገቢ ምንጭንም ከፍ በማድረግ ረገድ አሚኮ ሰፊ ስራ ሰርቷል። አሁንም ለ2017 ለምናደርገው የሶለል አሸንድዬ ክብረ በዓል አሚኮ ከቅድመ ዝግጅት ጀምሮ ዘገባውን እያካሄደና ማንኛውም የህብረተሰብ አካል ተከታትሎት ኑ አሸንድዬ ሶለልን ላስታላል ይበላ ራያ ቆቦ ላይ ኑ ቶሎ የሚለውን መልእክት በማስተላረፈ ገድ ሰፊ ስራ እየሰራ ነው ብለን እናምናለን ጎንደር ከተማ በባህል ሴት በጣም ነው የምታወቀው እንደ ህዝብ የጎንደር ማህበረሰብ ና አካባቢው እንደ ማህበረሰብ ምን ይመስላል የሚለውን በተለያዩ ዘውጎች በቀጥታ ስርጭት ዘጋቢ ፊልሞችን፣ አስተማሪ ፊልሞችን በማዘጋጀት በዜና የተለያዩ ኢቨንቶችን በማስተላለፍ ደረጃ ሰፊ ድርሻ ወስዶ ተወጥቷል። የጥምቀት በዓልን እንዲጎላ ካደረጉ የተቋም አንዱ አሚኮ ነው። ኢቭን ከእቅድ ጀምሮ አብረን ነው የምንሰራው። ከዛ ደግሞ አፈጻጸሙን እየተከታተለ ደግሞ ለህዝብ በማድረስ ቱሪዝም ከአገር ውስጥም ከውጭም እንዲመጣ አድቨርታይዝ በማድረግ በመቀስቀስ ጎብኚዎች እንዲመጡ በማድረግ ያደረገ የነበረው አስተዋጽኦ በጣም ከፍተኛ ነው። የቅርስ ጥገናና እንክብካቤዎቻችን ከስር ከስር ምን ላይ ናቸው? ምን መደረግ አለበት? ከማን ምን ይጠበቃል? የሚሉ ውይይት መድረኮችን በመፍጠር ኮንትሪቢዩት እንዲያደርግ ማህበረሰቡ እንዲሳተፍ በማድረግ ሲሰራችሁን በራስዋቸው በጣም ከፍተኛ ናቸው። እነዚህ በመቻቻል በሰላም የነበሩን ባህሎች ተጠናክረው እንዲቀጥሉ ከማህበረሰቡ ጋር በመወያየት የባህል ሴቶች አለባበሳችን፣ አመጋገባችን፣ እደ ጥበብ ውጤቶቻችን እንዲጎሉ እንዲታወቁ፣ ወደ ትውልድም ደግሞ እንዲሸጋገሩ ያላሰለሰ ጥረት ሲያደርግ የነበረ የራሱን ሚና ሲወጣ የነበረ ተቋም ነው። በመሆኑም እያየውነው አሁን ቅርስ ጥገና ላይ ፋሲል ግንብ አይቶት በማያውቅ ሁኔታ እየተጠገነ ያለው እና እሱን በራሱ በማስተዋወቅ ማህበረሰቡ ኢንቮልቭመንት እንዲጨምር የመንግስት ኃላፊነት በአግባቡ ተደራሽ እንዲሆን እንዲወጣ በማድረግ ረገድ ያደረገው አስተዋጽኦ በጣም የላቀ ነው እና ዊዛውት ሚዲያ ቱሪዝምና ባህል አያድግን። ከሚዲያ ውጪ አንዳንድ ሚዲያዎች ይህን ተልኮ በተገቢ መንገድ ያለመርዳት ነገር አለ። በተለይ በቱሪዝምና ና በባህል ጉዳይ ላይ። አሚኮ ግን ቅድም እንዳልኩት በውል ተረድቶ ድርሻውን መወጣት በመቻሉ እንግዲህ ከባህል እሴት በአጠቃላይ፣ ከቅርስም፣ ከፍልስፍናም፣ ከእምነትም ቅድም እንደ ማህበረሰብ መገለጫ የሚሆኑንን ጉዳዮች በማልማት ደረጃ ሲያደርግ የነበረው አበርክቶ በጣም ከፍተኛ ነው። ከዚህም ጋር በተያያዘ ነው እንግዲህ ጎንደር እንደ ጎንደር በአገር አቀፍ ደረጃም ትታወቃለች። እንግዲህ በዓለም አቀፍ ደረጃም ታወቃለች ብለን የምናገረው እና ሚዲያው የተጫወተ ሚና ሰፊ ነው ለማለት ነው። የጥምቀት በዓል ጎንደር ላይ በመከበር በስፋት ይታወቅ ነበር። ከዛ በኋላ ጥምቀት በባህር ዳር የጀልባ ውድድሮችን፣ ሌሎች ፕሮግራሞች ሲመጡ እነዛን ለማህበረሰቡ በቀጥታ በማስተላለፍ ህብረተሰቡ እንዲወዳቸው እና በቀጣይ ዓመት ናፍቋቸው እንዲመጣ እንዲያከብራቸው በማድረግ ረገድ ሰፊ ስራ ነው የተሰራው። አባይ የት መነጭ ግሽ አባይ ወይም ሰከላ የሚለው በደንብ ህዝብ አውቆታል ማለት ነው። እንደ ሀገርም እንደ ክልልም ይታወቃል። ለዞንም ማለት ነው እና ይሄን እንዲታወቅ ያደረግልንም ማን ነው? አሚኮ ነው ማለት ነው እንጂ እኛ ብናከብረውም ብንሰራው የተደፈነ ሰዓት ማለት ነው። አሚኮ አግዞን ሚዲያ ላይ ማውላ ካልተቻለ የአየር ሰዓት ጊዜ ካልተሰጠው ማንም ሊያውቀው ስለማይችል ስለዚህ በዚህ ሰፊ አስተዋጽኦ ያደረገልን ሚዲያ ስለሆነ በዚህ ጉር መንገድም እናመሰግናለን። በቀጣይም ድጋፋችሁና ክትትላችሁ እንዳይለየን የሚል አስተያየት አለን። አሚኮ በደቡብ ጎንደር ዞን በርካታ ሃይማኖታዊ፣ ባህላዊ፣ ታሪካዊና የተፈጥሮ ቅርሶች አሉ። እነሱን በማስተዋወቅ ትልቅ ስራ እየሰራ ነው። ለምሳሌ ከሃይማኖታዊና ባህላዊ ከምንላቸው ውስጥ አንዱ የአሸንድይ፣ የቡሄ በዓል ነው። በየአመቱ ባለ ደብረታቦርን አሸንድየን ቡሄን በየአመቱ እየመጣ ያከብራል፣ ይቀርጻል፣ ያስተላልፋል። ከዚያም በተጨማሪ በደብረታቦር ከተማ ጥር 25 በመካነ ኢየሱስ በተመሳሳይ ጥር 25 የሚከበረውን የቅዱስ መርቆሬዎስን በዓልና የፈረስ ጉግስ በየአመቱ እየመጣ ይቀርጻልና አሚኮ በርካታ ስራዎችን እየሰራ ነው የሚገኘው። አሚኮ ባለፉት 30 ዓመታት በተለይም ከባህልና ቱሪዝም አንጻር ከፍተኛ ሚና ያለው ተቋም ነው። ምናልባትም አንዳንዶቹ አሚኮ ባይኖር ኖሮ አሁን በደረሱበት ደረጃ ላይደርሱ ወይም ላይታወቁ የሚችሉ ሁሉ ሊሆኑ ይችላሉ ብለን እንወስዳለን። የመጀመሪያውና ትልቁ ጉዳይ የቱሪዝም መዳረሻ ቦታዎችን ከማስተዋወቅ አንጻር ከፍተኛ ስራ ነው የተሰራ። ለምሳሌ የሰሜን ብሔራዊ ፓርክን፣ የጎንደር አብያተ መንግስታት ከዛም በፊት የሚታወቁ ቢሆንም አሁን ባሉበት ልክ ገልጾ ለዓለም አቀፍ ማህበረሰቡ ለሀገራችን አጠቃላይ እንደ ሀገርም የቱሪዝም መዳረሻውን በማስተዋወቅ ረገድ ከፍተኛ ሚና ነው የተወጣው። በምስራቁ የክልላችን አካባቢም ከፍተኛ ቁጥር ያላቸው የቱሪዝም መዳረሻዎች አሉ። እነዛን መዳረሻዎች በተገቢ መንገድ በማስተዋወቅ ትልቅ ስራ የሰራ ነው። ተጽዕኖውም እጅግ በጣም ከፍተኛ ነው። ከዛ በኋላ ነው ሌሎች ሚዲያዎችም ተከትለው ይህንኑ የማስተዋወቅ ስራ በስፋት እያስተዋወቁ ያሉት። ለምሳሌ ብንጠቅስ ባህላዊ ክብረ በዓላትን ከማስተዋወቅ አንጻር ጥምቀት በጎንደርና ጥምቀት በምንጃር በተለይ ራምቦቲ አካባቢ የሚከበረውን የጥምቀት በዓል በተገቢ መንገድ በማስተዋወቅ ማህበረሰቡ እንዲያውቀውና በአካባቢው ተገኝቶ በከፍተኛ ድምቀት እንዲያከብረው ከማድረግ አንጻር አሚኮ የተወጣውን ያህል ሚና ሌላ የሚዲያ አካል ተወጥቷል የሚል ሀሳብ የለኝም። በአሚኮ በጣም በርካታ ስራዎችን ሰርቷል። የተደበቁ ባህሎች እና የተለያዩ ማህበረሰቦች አኗኗር ለተለያዩ የማህበረሰብ ክፍሎች ተደራሽ እንዲሆኑና እንዲታወቁ ከፍተኛ ስራ ሰርቷል። ከነዚህ መካከል ያዊ ብሔረሰብ ወይም የአገሩ ማህበረሰብ ይገኝበታል። በተለይ የፈረሰኞችን ማህበር የፈረሰኞች ማህበር በጣም በኢትዮጵያ ውስጥም ድንቅ የሆነ አደረጃጀት እና ልዩ የሆነ ማንም ያላደራጀው የፈረሰኞች ማህበር ነው። ምክንያቱም በአድዋ የተሳተፉና በሁለተኛው የፋሽስት ወረራራ የተሳተፉ አርበኞች ያቋቋሙት ማህበር ነው ለትውልድ እንዲተላለፍ ያንን ሀገራቸውን ለመከላከል ያደረጉትን አበርክቶ ለማውሳትና ለታሪክ እንዲተላለፍ ያቋቋሙት ማህበር ነው። ይህ በየአመቱ በሰባት ቤት በሚባሉት እየተዘዋዛሩ በየወረዳዎች ይከበር ነበረ። ይህንን ለምን ወደ ትልቅ የቱሪስት አትራክሽን ወይም ደግሞ የቱሪስት መስህብነት አናሳድገው የሚል ፕሮጀክት ተይዞ በዞኑ አሁን ላይ ያለበት ደረጃ ደርሷል። የሚቀረው እንግዲህ የዩኒስኮ የዓለም ቅርስ ነው ብሎ መመዝገቡ ነው። በአገር አቀፍ ደረጃ ግን ተመዝግቦ እየተጠባበቀ ነው። ዩኒስኮ ላይ መሟላት የሚገባቸው ነገሮች አሉ። እነዛን አሟልቶ እየተጠባበቀ ነው። ስለዚህ አሚኮ ከፍተኛውን ድርሻ ነው የተወጣው። ያንን ከመጀመሪያው ጀምሮ ከማሳየት እና በየአመቱ የሚጠበቅና በጉጉት ሁሉም ሰው የሚጠብቀው ባህል እንዲሆን በከፍተኛ ደረጃ አሚኮ ከፍተኛውን ድርሻ ተወጥቷል ብዬ ነው የማስበው። በቀጥታ ስርጭት ብዙ ገንዘብ የሚያስወጣ ነው። ስለዚህ አሚኮ በተከታታይ ትልቅ ክልላዊ ሁነት እያደረገ በየአመቱ እየሰራው እዚህ ደረጃ ላይ ደርሷል። አሁን አለም አቀፍ ምዝገባ ነው የሚቀረው ቅድም እንዳልኩት። ስለዚህ ትልቅ ድርሻ ተወጥቷል። ከዛ በተጨማሪ አሚኮ ሌሎችም ባህሎች በአገ ማህበረሰብ ላይ የሰራው ስራ ምንድን ነው? የሙዚቃ አሚኮ በሰራው ስራ የሙዚቃ የዛ ብሔረሰብ የሙዚቃ ባህል ለሌላው እንዲታወቅ ሆኗል እና ለሀገሪቱ የሙዚቃ እድገትም ተደብቆ የቆየ የሙዚቃ ምት ስለሆነ ያ ምት በአሁኑ ሰዓት ከፍተኛ እየተስፋፋ ሄዶ በአማርኛ ግጥሞች ባገውኛ ስልት ዘፈኖች እየተዘፈኑ ነው። ስለዚህ የሙዚቃ ስልቱም ለሀገሪቱም የሙዚቃ እድገት አንድ ጠጠር ጨምሯል ማለት ነው። ይህን ደግሞ ለማድረግ አሚኮ ከፍተኛውን ድርሻ ተወጥቷል። አሚኮ በከፍተኛ ሁኔታ ነው እዛ ላይ እየሰራው። ከዛ በተጨማሪ ሻደይ፣ አሸንድዬ፣ ሶለል በክልላችን በብዙ አካባቢዎች ይከበራል። እነዚህ በሚከበሩባቸው አካባቢዎች በሙሉ ሚዲያው በትኩረት በመስራት በከፍተኛ ሁኔታ እንዲታወቁ ተተኪው ትውልድም እነዚህን በዓላት እንዲቀበላቸውና እንዲያከብራቸው ከማድረግ አንጻር ከፍተኛ ሚና ነው የተወጣው። ሌሎች በዓላትም አሉ። ለምሳሌ የመስቀል በዓል በደንብ ነው ብሮድካስት የሚደረገው ከሁሉም አቅጣጫ። ሌሎችም ክብረ በዓላት አሉ። ለምሳሌ ሃይማኖታዊ በዓላትም አሉ ሃይማኖታዊ ያልሆኑ ሌሎች በዓላትም አሉና እነዚህም ከተለያዩ አካባቢዎች በመሆን በቀጥታ ስርጭት በመግባት ሲያስተዋውቅ ነው የቆየው፣ ና እንዳጠቃላይ እንደ ባህልና ቱሪዝም ቢሮ አሚኮ እጅግ በጣም ከፍተኛ ና ወደር የለሽ ስራዎችን ነው ሲያከናውኑ የቆየው። እኛ እንደ ባህልና ቱሪዝም ቢሮ እንደ አንድ ሚዲያ አይደለም አሚኮን የምናየው፣ እንዳንድ የእኛ የአጋራችን ወይም የእኛን ስራ አብሮን እንደሚሰራለን ተቋም አድርገን ነው የምንወስደው።

በተለይም የአሚኮ ቤተሰቦች እንደገና ደግሞ መላው የክልላችን ሕዝብ እንኳን ለአሚኮ 30ኛ ዓመት ክብረ በዓል በሰላም አደረሳችሁ ማለት ወዳለሁ። አሚኮ 30 ዓመቱ ሲሄድ ወይም ሲጓዝ ወይም የ30 ዓመት ጉዞ እንዲሁ አልጋ ባልጋ ሆኖ የመጣ አይደለም። ብዙ ውጣውረዶችን አልፏል። በዚህ ውጣውረድ ውስጥ ባለሙያዎቹ በአጠቃላይ የአሚኮ ቤተሰቦች ከፍተኛ ዋጋ ከፍለዋል። እንደዛም ሆኖ ግን ሚዲያው አሁን ካለበት ከፍታ እንዲደርስ አድርገውታል። በቀጣይ አሚኮ በሀገራችን እንዳጠቃላይ እንደ ቀጠናም በቀጠናው ተጽዕኖ ፈጣሪ ሚዲያ እንደሚሆን ተስፋለኝ። ምክንያቱም በተለያዩ ቋንቋዎች ስርጭቶቹን ጀምሯል። በምስራቅ አፍሪካ ውስጥ ተጽዕኖ ፈጣሪ ሚዲያ ሆኖ ይወጣል የሚል ምኞት ነው ያለኝ። ሁሉም የክልላችን ህዝቦች፣ የአሚኮ ቤተሰቦች ሚዲያችን በተገቢ መንገድ በመደገፍ አሁን እየሄደበት ያለውን የስኬት ጉዞ በተሳካ ሁኔታ እንዲቀጥል የማድረግ ኃላፊነት አለብን። ሁላችንም ከአሚኮ ጋር ን እጅግ አድርጌ አመሰግናለሁ። እነዚህን ለአብነት አነሳን እንጂ አማራ ሚዲያ ኮርፖሬሽን በተለያዩ ጊዜያት በሰራቸው የዘገባ ስራዎቹ የራሱን የሆነ ተጽዕኖ መፍጠር የቻለ እና ዛሬም ድረስ ለህብረተሰብ ለውጥ በመትጋት 30ኛ ዓመቱ ላይ የሚገኝ ግዙፍ ተቋም ነው። አማራ ሚዲያ ኮርፖሬሽን በተለያዩ ጊዜያት የሰራቸው የዘገባ ስራዎች ከግለሰቦች ህይወት ከመቀየር ባለፈ የተለያዩ ስራዎችን በመስራት ተጽዕኖን ማሳየት ችሏል። የአማራ ክልል ባህልና ቱሪዝም ስራዎች እንዲተዋወቁ ሰፊውን ድርሻ ወስዷል። በተለያዩ ስራዎችም እንዲሁ ፖሊሲ ማስቀየር የሚችሉ የተለያዩ የዶክመንተሪና ምርመራ ስራዎችንም በመስራት ይታወቃል። አሚኮ 30ኛ ዓመቱን ዛሬ እያከበረ ይገኛል። በዚህ ተቋም ያለፋችሁ እንዲሁም ደግሞ የአሚኮ ቀጥተኛ ድርሻ የነበራችሁ አድማጭ ተመልካቾቻችን በሙሉ እንኳን አደረሳችሁ፣ እንኳን አደረሰን። አሚኮ ወደፊትን ለህብረተሰብ በመትጋቱን ይቀጥላል። እናመሰግናለን።